ያላችሁበት ሆናችሁ ዝግጅታችን ለምትከታተሉ እንዴት አመሻችሁ፣ እንዴት አረፈዳችሁ፣ እንዴት ቆያችሁ ላለው እንደተለመደው በልዩ ዝግጅት መጥቻለሁ። የዛሬ ልዩ ዝግጅቴን ትኩረት የሚያደርገው እንግዲህ ትላንትናና ዛሬ በማህበራዊ ሚዲያ ላይ በስፋት እየተንቀሳቀሰ የሚገኘው አንዲት የደምቢዶሎ ዩኒቨርሲቲ ተማሪ የነበረችና ለአለፉት አንድ ዓመት ከስድስት ወር ገደማ ታፍና በነበረችበት ሁኔታ የኢቤስ ቴሌቪዥን ቆይታ አድርጎላት ነበረ። ያለችበት ሁኔታ፣ የነበረችበትም ገጽታ በአጠቃላይ ጥያቄ አቅርቦ ነበር። ከዚህ ጋር ተያይዞ ብዙ ጥያቄዎች የመጡ ነው። ቪዲዮውም ከዩቲዩብ ቻናል ላይ እንዲነሳ ተደርጓል። ከዚህ ጋር በተያያዘ እስክንድር ነጋ መስመር ላይ ይገኛል። ከሱ ጋር አጭር ቆይታ አደርጋለሁ። አብራችሁን እንደምትሆኑ ተስፋ አደርጋለሁ። ለሌሎችን ደርስ እንደተለመደው ሼር ላይክ አድርጉ፣ ሪፖስትም አድርጉ። በትዊተር ላይ ያላችሁ ያን ስታደርጉ ሌሎች ጋር መድረስ ይችላል። በቅድሚያ እስክንድር እንደምን አለ? እንዴት ቆየ? እንዴት ከረም? ተናስተልኝ ጋዜጠኛ ብሩክ። እግዚአብሔር ይመስገን፣ በጣም ሰላም ነኝ። አንተም አድማጮችም እንደዚሁ ሰላም እንደሆናችሁ እገምታለሁ። በጣም ሰላም ሰላም ነን እግዚአብሔር ይመስገን። እስክንድር እንደው ቀደም ብዬ ያነሳሁትን ሀሳብ ነው ከአንተ ጋር ቆይታ ላደርግበት የፈለግኩት፣ በተለይ የአማራ ተወላጆች በደምቢዶሎ ዩኒቨርሲቲ ከታገቱና ከተጠለፉ በኋላ በርካታ ነገሮች ሲነሱ ነበር። በህይወት የሉም የሚልም ነገር ተነስቷል። መንግስትም አስመልሻቸዋለው ሲልም እንደነበረ ሲዋሽ እንደነበረ፣ በተለይ ደግሞ በአማራ ተወላጆች ሲዋሽ እንደነበረ የሚታወስ ነው። አሁን ደግሞ ኢቢኤስ አንዲት ልጅ ከተጠለፉት መካከል ይዘው ቀርቦ ነበረና የዚች ልጅ ሁኔታ ህብረተሰቡን እያነጋገረ ባለበት ቪዲዮ እንዲነሳ ተደርጓል። ወደ ቪዲዮ መጣ አለው ግን ከዛ በፊት እንደው አጠቃላይ የልጅቷን ስሜት እንዴት ተጋራኸው? በተለይ በአማራ ህዝብ ላይ እየደረሰ ያለውን ነገር ታውቀዋለህ። ለዛም ነው ጫካ ወረድከውና የተወሰነ ነገር ብትል ደስ ይለኛል መንደርደሪያ እንዲሆነል። ይህንን ጉዳይ እንግዲህ አዲስ አይደለም። እርግጥ ልጅቷ ወደ መድረክ ወጥታ እውነታዋን መግለጿ እንደ አዲስ የቀሰቀሰው ቢሆንም የቆየ ጉዳይ ነው። ለምን ዩኒቨርሲቲ የነበሩት ተማሪዎች ከመንገድ ላይ ታፍነው የጠፉበት ሁኔታ ሁላችንም እናስታውሰው ነው። እንደዚህ አይነት ድርጊቶች ናቸው እንግዲህ አማራን ህዝብ አሁን ወዳለበት ደረጃ ወደ ትጥቅ ትግሉ ያስገቡት ማለት ነው። እና ያንን ነው የምናደርገው ትግል ፍትሐዊ መሆኑን ፍትሐዊ ጥያቄ ያለው መሆኑን አንድ ማሳያን፣ ትልቁ ሊሰመርበት የሚገባው ይሄ ነው። ከዚህም ባሻገር ማንም ሰው ልብ ሊለው የሚገባው ጉዳይ እንደዚህ አይነት ድርጊቶች የሚፈጸሙት ከመንግስት መዋቅር ውጭ በሆኑ አማጽያን ብቻ ሳይሆን እነዚህ አማጽያን ና ያው አማጽያን የሚለውን በትምህርት ጥቅስ እናድርገው ና ከመንግስት መዋቅር ከመንግስት አካላት ጋር ተባብረው ተቀናጅተው ይህን እየፈጽሙ ያሉት ይህንን አሁን ያለንበት ጦርነት የለኮሰውም። ይህ እውነታ አማጽያን ብቻ የሚፈጽሙት ነገር ቢሆን የህግ በላይነት ጥያቄ ነው፣ መንግስት ሊያስከብረው የሚገባ የህግ በላይነት ጥያቄ ነው። ግን መንግስት፣ የመንግስት አካላት፣ የመንግስት መንግስት መዋቅር እንደ መዋቅር ማለት ነው። እንደ መንግስት በተለይ በክልል መንግስት ደረጃ በዚህ ጉዳይ ውስጥ የተሳተፉበት ስለሆነ ያው የግድ የአማራ ህዝብ ራሱን ለመከላከል ወደ ትጥቅ ትግል ውስጥ ለመግባት ተገዷል ማለት ነው። ይሄ እንግዲህ አንድ የመንግስትም እጅ እንዳለበት ምን ማስረጃ አለ ለሚባለው ዛሬ ራሱ የተፈጸመው ነገር አንድ ማሳያ። የአካባቢዊ ማስረጃ የሚባል ነገር አለ ሰ ማስታንሻል ፈረጆቹ ማለት ነው። ይሄ ማለት በቀጥታ በድምፅ ላይሆን ይችላል፣ በጽሁፍ ላይሆን ይችላል። ሆኖም ግን አካባቢያዊ በድርጊቶች የሚገለጽ ማስረጃ አለ እና ከዚህ አኳያ ዛሬ የተፈጸመው ይሄ ነገር፣ ይሄ ልጅቷ የሰጠችው ቃለ ምልልስ በማህበራዊ ሚዲያ ላይ ነበረ፣ በኢቢኤስ ላይ ተለጥፎ ነበረ። እንዲነሳ ነው የተደረገው። የተነሳው ህዝባዊ ቁጣን በተነሳውን ህዝባዊ ምላሽ እንዳዩ እንዲነሳ ተደርጓል። ስለዚህ እንዲሸፋፈን ነው የተደረገው ማለት ነው። እንደዚህ አይነት ድርጊት ደግሞ ኢቢኤስ ወይም በግለሰቦች ሊደረግ የሚችል አይደለም። አንድ ትልቅ ኃይል መንግስታዊ ኃይል ሊፈጽም የሚችለው ነገር ብቻ ቀጥታ የመንግስት መዋቅር መንግስታዊ እጅ እንዳለበት ብቻ ያሳያል እና ኢትዮጵያ ውስጥ ያለው ችግር ያው የመንግስት ተሳትፎ መሆኑ ይታያል ማለት ነው። ብሩክ፣ በተለይ ደግሞ ከኢቢኤስ ጋር ተያያዘ፣ እንግዲህ መጀመሪያም ይሄን ፕሮግራም እንዲሰራ ሲደረግ በመንግስት ሳይፈቀደለት አይደለም የሚሉ ሀሳቦች እየተንሸራሸሩ ነው። እንዲህ ስሜት ኮርኳሪ መሆኑ በራሱ ደግሞ እንደገና እንዲነሳ ያደረገውም በመንግስት ትእዛዝ ነው የሚል ነገር አለ። ከዚህ አንጻር ይሄ ነገር ወዴት አቅጣጫ ያመራል? እንደ ቀደም ብለህ ጠቆም ለማድረግ ሞክራል፣ እንደ በሰፊው እንድትሄድበት ፈልጌ ነው ለጦርነቱ መነሻ የሆነው በአማራ ህዝብ ላይ እየተፈጸመ ያለው የብሔር ጥቃት መማጸያ ወይም መንግስታዊ ባልሆኑ ታጣቂዎች ብቻ የሚፈጸም ሳይሆን የመንግስትን ድርሻ ያለበት መሆኑ መንግስታዊ ጥቃት መሆኑ፣ ጄኖሳይድ ዘር ማጥፋት የምንለው በነገራችን ላይ መንግስታዊ ባልሆኑ አካላት የሚፈጸም አይደለም። መንግስታዊ ባልሆኑ አካላት ሲፈጸም ብሄር ተኮር ጥቃት ነው። ምንድነው? መንግስት ሲደመርበት ነው መንግስት ሲደረግበት ይህ ብሄር ተኮር ጥቃት ወደ ጄኖሳይድ ደረጃ የምናሳድገው ማለት ነው። እንግዲህ ምን ማለት ነው? የተለያዩ አማጽያን አሉ። ኢትዮጵያ ውስጥም ከኢትዮጵያ ውጭም ብሄር ተኮር ጥቃት የሚያደርጉ እነዚህ እነዚህ የሚፈጽሙ ጉዳት፣ እነዚህ የሚፈጽሙ ጥቃት በጣም ከፍተኛ የሆነ ጉዳት ሊያደርስ እንደሚችል ይታወቃል። ግን አገላለጽ ደረጃ ኤትኒክ ክሊንሲንግ የብሄር ማጽዳት የሚባል ደረጃ ድረስ የሚሄድ ነው። ሌላኛው ከዚህ ከፍ ያለው ብቻ የምንለው ነው፣ የዘር ማጥፋት የምንለው ነው። ይሄ በመንግስት ደረጃ የመንግስት አቅም ሲካከልበት ነው እዛ ደረጃ የሚደርሰው እና የመንግስት ሚና በቀላሉ የሚታይ አይደለም። እና አሁን የአማራ ህዝብ ያነሳው የዘር ማጥፋት ጥያቄ የመንግስትን ሚና የሚመለከት መሆኑ ግልጽ መሆን አለበት። እና አሁንም ልድገበው እና ቅድም ያልኩትን ይሄንን ቪዲዮ ማን ነው ማስነሳት የሚችለው? ከተነሳው ህዝባዊ ምላሽ ተነስቶ ከተነሳው ህዝባዊ ቁጣ ተነስቶ ማን ነው ሊያስነሳ የሚችለው ማን ነው ያንን ተጽዕኖ ኢቢኤስ ላይ ለሰራት የሚችል ጥያቄ? ለሚለው ጥያቄ መልሱ ግልጽ ነው። መንግስት ብቻ ነው እንደዚህ ያለ ተጽዕኖ ማድረግ የሚችለው ማለት ነው። እና ከዚህ የተነስተን ኢትዮጵያ ውስጥ ያለው ችግር መንግስታዊ እንደሆነ ግልጽ መሆን አለበት። ለዚህ ነው ለትጥቅ ትግሉ ለህልውና ትግሉ አማራጭ የለም የምንለው። ለዚህ ነው በሰላማዊ ትግል ብቻ ሊፈታ አይችልም የምንለው። ይሄ የዲሞክራሲ ጥያቄ አይደለም፣ ከዲሞክራሲ ጥያቄ በላይ ነው። የአንድ ህዝብ እንደ ህዝብ የመኖር ጥያቄ እና በዚህ ደረጃ ጉዳዮች መታየት አለባቸው ለማለት ነው። በዚ ከዚሁ ጋር ማስገንዘብ የምፈልገው ምንድን ነው? ለዚህም ቃለ ምልልስ ዋና ምክንያት የሆነኝ የዓለም አቀፉ ማህበረሰብ ሚና እዚህ ላይ ወሳኝ ነው። አሁን በግልጽ ይችልስ ተናግራለች ተሸፋፍኖ ተደብቆ እንዲቆይ የተፈለገ ነገር ነበር። ከዚህ በፊትም እናስታውሳለን መንግስት ይሄንን ጉዳይ የመንግስት አካላት ጣልቃ እየገቡ ጭራሽ ተማሪዎች አልታፈኑም እስከ ማለት ድረስ ሄደው ነበረ እና ከመጀመሪያው አንስተው ሲሸፋፍኑት የቆዩት ጉዳይ ነው። አሁን እንደገና እንደ አዲስ ተቀስቅሷል፣ አስክሷል። ይህ መንግስታዊ ጥረት ይህ መንግስታዊ ዝናበቻ ንዳንድ ውስጥ ተቀስቅሷል። እስከ አሁን ድረስ የዓለም አቀፉ ሚና አልነበረም። አሁን የዓለም አቀፉ ሚና መኖር አለበት። ችልጅ ልችልጅ ጣልቃ ገብቶ መታደግ አለባቸው። እንግዲህ የዓለም አቀፉ ማህበረሰብ ስንል አንድ የሰብአዊ መብት ተቋማት ሰብአዊ መብት ተቋማት አሉ እና አምነስቲ ኢንተርናሽናል አሉ እና ሂውማን ራይትስ ዋች አሉ ብዙ አሉ። እነሱ አሁን ድምጻቸውን ማሰማት አለባቸው። ሌላ ሁለተኛ የዓለም አቀፍ ማህበረሰብ በምንልበት ጊዜ መንግስታትን በተለይ ለጋሽ ሀገራት የሚባሉ አሉ በኢትዮጵያ ጉዳይ ላይ በኢትዮጵያ ውስጥ ያለ የሰብአዊ መብት አያያዝ ጉዳይ በቅርብ የሚከታተሉ ማለት ነው። በሀገሪቱ ለሀገሪቱ መንግስት ድጋፍ ስለሚሰጡ ገንዘብ ድጋፍ የሚሰጡት መንግስት ምን እንደሚያደርግ የመከታተል ኃላፊነት ስላለባቸው ማለት ነው። እና ከዚያ አኳያ ለጋሽ ሀገራት የተለየ ሚና አላቸው። በሶስተኛ ደረጃ ዓለም አቀፉ ማህበረሰብ ስንል ደግሞ ሞልታላትራል ኦርጋናይዜሽን ብንላቸው፣ ለምሳሌ የተባበሩት መንግስታት፣ እንደ አፍሪካ ህብረት የመሳሰሉ ተቋማት አሉ። እነዚህም የሰብአዊ መብት ሁኔታዎችን የሚያደርግ አካላት አላቸው። እነሱም በዚህ ጉዳይ ውስጥ ጣልቃ መግባት ይገባቸዋል። በተለይ ደግሞ የተባበሩት መንግስታት፣ ከዚህ በፊት እኔ ራሴ ሄጄ ቢሮውን በሩን ያንቋቋሁት በተባበሩት መንግስታት ድርጅት ስር የጄኖሳይድ ሟቸዋለ ጄኖሳይድን ጉዳይ የሚከታተል ቢሮ አለ ክፍል አካል አለ። ያ አካል የተቋቋመው በሩዋንዳ ውስጥ ከተፈጸመው የዘር ማጥፋት ወንጀል ጋር በተያያዘ ቱትሲ ላይ ከተፈጸመው ጄኖሳይድ ጋር በተያያዘ ከዛ በኋላ ማንኛቸውም የዘር ማጥፋት አደጋ የተጃበበበት ህዝብ መጥቶ በሬን አንኳኳ የሚል ጥሪ አቅርቧል የተባበሩት መንግስታት። በዚህ መሰረት የአማራ ህዝብ ሄዶ በሩን አንኳክቷል። በተወሰነ ደረጃም ከዚህ በፊት ምላሽ ሰጥተዋል። ከዛ በኋላ አሁን ድምጻቸው ጠፍቷል። አሁን ያንን ተፈጸመ ያለውን የዘር ጥቃት፣ መንግስታዊ የሆነ የዘር ጥቃት የሚያመላክት ማስረጃ፣ በቀጥታ የሆነ ማስረጃ በዚች ሴት ልጅ በኩል የተገኘ በመሆኑ እነሱም በዚህ ጉዳይ ላይ ጠልቃ መግባት አለባቸው ላሉ በተቻለ መጠን ይህን ቃለ ምልልስ የሚያዳምጡ ኢትዮጵያውያን አሁን የዘረዘርኳቸውን የሶስት የዓለም አቀፍ ማህበረሰብ አካላት በር ያንኳኩ ለማለት እፈልጋለሁ። ይሄ ነው ዋናው እዚህ ቃል መልስ ማስተላለፍ ንፈልገው መልእክት። ይሄ የዓለም አቀፉ ማህበረሰብን በር የምናንኳኳበት ጊዜ ነው። ከዛ ውጭ ያለው እዚህ ሀገር ውስጥ በተግባር በተግባር መሬት ላይ እየታገል እንዳለ ነው። ጦርነት አለ። ያንን ይሄ አሁን በዚህ በመንግስት ደረጃ የሚፈጸመውን እየተካሄደ ያለውን የዘር ማጥፋት ጦርነት በተግባር እየተከላከልን ነው። እሱን አጠናክረን እንቀጥላለን። በማለት እንደው እስክንድር አንድ ነገሮች እንግዲህ ማህበራዊ ሚዲያውን ዛሬ ስጎበኝ ነው የዋልኩትና የታዘብኩትን ነገር ላንሳና እሱ ላይ አስተያየት ብሰጥበት ደስ ይለኛል። አንደኛ ከልጅቷ ጋር በተገናኘ የደምቢዶሎ ዩኒቨርሲቲ ተማሪ መሆኗ ምን ማረጋገጫ አለ የሚል ነገር እየተነሳና ውይይት እየተደረገበት ነው የሚገኘው። ውሸት ነው ለማሰኘት ልጅቷን ዝም ብለው ከሜዳ ላይ አንስተው ድራማ ነው ያሰሯት ለማሰኘት ጋዜጠኞቹን የማስፈራራት እንደውም አንዳንድ ጋዜጠኞች ከታስረዋል የሚልም ነገር እየተለቀቀ ነው ያለው መንግስት። ከዛ አንጻር ቪዲዮም እንዲነሳ የተደረገው ነገሩ የሐሰት ነው ለማሰኘት እና ህብረተሰቡን ስላስቆጣ፣ ህብረተሰቡን ስላናገረ እንዲህ አይነት እንቅስቃሴ እየተደረገ ነው ያለው። ይሄንንስ እንዲህ ህብረተሰቡ እንግዲህ ወዲያውኑ ቪዲዮን አውርዶ ትክክል ቪዲዮ ወርደዋል። ነገር ግን ይኸው በሚዲያ ላይ ብለው በፌስቡክ ላይ በተለያየ ቦታ ላይ እያስቀመጡት ነው የሚገኘው እውነታውን ይታወቃል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች ታግተው እንደነበረና የት ደብዛቸው ነጠፋ ይታወቃል። ሲዋሽ እንደነበረ ይታወቃል። አሁን በቅርቡ እንኳን ብርሃኑ ጁላ ሲዋሽ እንደነበረ የሚታወቅ ነው። ከዚህ አንጻር ማህበረሰቡ እንዴት ነው ይህን ነገር መከታተል ያለበት? ውሸት ለማሰኘት፣ ልጅቷን ለመሰወር ሁሉ ይቻላል። ምክንያቱም ተቆጣጠር የሌለው ስርዓት ስለሆነ። ስለዚህ ምንድነው መደረግ ማህበረሰቡ ለዓለም አቀፍ ማህበረሰብ እንደማስተዋውቅሉ ምንድነው መደረግ ያለበት ማህበረሰቡ አንድ በንቃት መከታተል አለበት። ቅድም እንዳልኩት በተለይ በዚህ በአማራ ክልል ትጥቅ ትግል በሚደረግበት ክልል ውስጥ ለትጥቅ ትግሉ ሁለገብ የሆነ ድጋፍ ማድረግ አለበት። በሌላ ቦታዎች ያለ ማንኛቸውም ኢትዮጵያዊ አማራን ብቻ ማለት አይደለም። ለምን የተነሳ የዘር ማጥፋት ጦርነት በአማራ ይጀመር እንጂ በአማራ የሚቆም አይደለም። እንግዲህ በሩዋንዳ ቅድም ባነሳሁት ሩዋንዳ እንደምሳሌ ብንወስድ ቱትሲ ላይ የተለኮሰው የዘር ማጥፋት ወደ ሶስት መቶ ሺህ የሚቆጠሩ ሁቶዎችን ሌላ ሁቱ የሚባል ብሔር አለ እነሱን ማብሮ ነው ይበል ሰባት መቶ ሺህ ቱሲዎችን ወደ ሶስት መቶ ሺህ የሚገመቱ ደግሞ ሁቶዎችን ማለት ነው። ሌላንም ሌላውንም መብላቱ አይቀርም እና ይህ በአጠቃላይ ጥቃቱ የተማከለው በአማራም ላይ ቢሆን የተለኮሰው ሰው ሰዓት ግን መላ ኢትዮጵያን የሚበላ ነው የሚለበል ነው የሚበላ የሚያጠፋ ነው እና ከዚህ ከዚህ አኳያም እዚህ መሬት ላይ እየተደረገ ያለው ትግል

እንዳለበት ሰው እንዳለበት ሁኔታ እና በምችለው መንገድ መደገፍ ይገባዋል። ስለዚህ ለዚች ልጅ ከዚች ልጅ ጎን መቆም ማለት መሬት ላይ ያለውን ትግል በተግባር መደገፍ ማለት ነው። በዳያስፖራ በውጭ ከኢትዮጵያ ውጭ ያለው ማህበረሰብ እንደዛ፣ መላ ኢትዮጵያውያን፣ አማራም ቀሪውም ኢትዮጵያውያን በዚህ ውልክ ትግሉን በተግባር መደገፍ ይጠበቅባቸዋል። ከዛ ባሻገር በተለይ ውጭ ያለው ውጭ ያሉ ወገኖቻችን ልዩ ኃላፊነት አለባቸው። ቅድም እንዳልኩት የዓለም አቀፉ ማህበረሰቡን በር የምናንኳኳበት ጊዜ አሁን ነው። ደንት ማለት አለብን እና ይሄ አሁን ለመሸፋፈን የሚደረገው ጥረት ውሸት ነው ተብሎ ብዙ ነገር መባሉ አይቀርም። በነገራችን ብዙ ነገር ይመጣል ለማስተባበል ማለት ነው። ይሄ የተለመደ ነው በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች ብዙ ምሳሌዎች እንደዚህ አይነት ምሳሌዎች ስላሉ ማለት ነው። ልጅቷን የልጅቷን ማንነት ማንቋሸሽ፣ የሚዲያውን ተአማኒነት ጥያቄዎች ማስገባት ወዘተ ብዙ ነገሮች ይደረጋሉ። ስለዚህ በዚህ አይግርም አንዳንድ እንዳምሰተ ዓለም አቀፉ ማህበረሰብ ይሄን ያውቀዋል። መነገራችን ላይ የሚያውቀው ስለሆነ አንድ ጊዜ ወደ ማስተባበል ከተገባ ያን ለማስተባበል ብዙ ነገሮች እንደሚደረግ ስለሚገባ ልጅቷንም አለም አንተ ያናግረዋል ይችላሉ አስገድዶ ይችላል ስቅላሊ ስለዚህ ይህንን ግምት ውስጥ ማስገባት ያስፈልጋል። ዞሮ ይህንን ነገር መጀመሪያውኑ እንደዚህ አይነት ፕሮግራም በደንብ ማጣራት ሳይደረግበት እርግጠኛ ሳይሆኑ እንደዚህ አይነት ፕሮግራም እንደማይሰራ በተለይ ኢቢኤስን እናውቃለን። ኢቢኤስ የትግል ሚዲያ አደለም። ስለዚህ ሆን ብሎ ይህን እንደዚህ እንደዚህ አይነት ዜና ሊሰራ የሚችልበት ሁኔታ የለም። ስለዚህ ይሄ ዜና ውሸት ነው የሚለው የሚለው አካሄድ በአገዛዙ በኩል መያዣና መጨበጫ እንዳጣ ከማሳየት ባሻገር ተአማኝነት ሊኖረው አይችልም ለማለት ነው። ለማንኛቸውም ዞሮ ዞሮ ይሄ ነገር እንደዚህ አይነት ጉዳዮችን የሚያጣሩ ባለሙያዎች አሉ፣ ዓለም አቀፍ ባለሙያዎች አሉ በዚህ የተካኑ ማለት ነው ውሸትን ሰልፍ ለው ማውጣት የሚችሉ እና ምን በቀላሉ ሊደርሱበት የሚችሉ ሙያዎች አሉ በሰብአዊ መብት ተቋማት ውስጥ ያሉ የሰብአዊ መብት ሰራተኞች ማለት ነው እነሱ ይፈቱታል እኮ ምን ችግር አለ እውነት ነው የምትናገረው ውሸት ነው የምትናገረው ተብሎ ክርክር የሚነሳ ከሆኑ በዛ ደረጃ እንደው እኔው ከተባለ ይችን ልጅ ለባለሙያዎች አሳልፈው ባለሙያዎች ጋር ማገናኘት ነው አለም አቀፍ ደረጃ ያላቸው አለም አቀፍ ሙያ ያላቸው በአለም አቀፍ ተቋማት ውስጥ የሚሰሩ በዘርፎ የሰለጠኑ በሙያ የሰለጠኑ ባለሙያዎች አሉ። እነሱ አግኝተው እነሱ ቃለ መጠየቅ ያደርጉላታል። እውነታውን እነሱ ይደርሱበታል። ሆኖም ግን አሁንም ይሄን በምልበት ጊዜ ለእኔ ምንም ለእንደኛ አይነት ሰው እውነት መሆኑ ምንም እንትን ጥርጥር ውስጥ የሚገባ አይደለም። እንደው የሚጠራጠሩ ሰዎች ካሉ ማለት ነው፣ የሚጠራጠሩ ሰዎች ካሉ እውነት ነገር እውነት ነው ብለው እንደው ሌላ ሶስተኛ የሶስተኛ ወገን ምስክር ነው የሚፈልጉ ካለ ችግር የለው በዛም ሂደት ውስጥ ማለፍ አለበት። ይቺ ልጅ ሜዲያ ላይ ቀርባ ቀለም ልሰጣለች፣ ግን ደግሞ ባለሙያዎች ደግሞ በዚህ በዘርፎ ያሉት ይህ የሰብአዊ መብት ጉዳይ ውስጥ የሰለጠኑ ባለሙያዎች አሉ። በዛ እነሱን ጋር ቀርባ ቃሏን መስጠት አለበት እና ጥበቃ ያስፈልጋታል፣ ክትትል ያስፈልጋታል። ይቺ ልጅ እንደሰማናት ከሆነ መንገድ ላይ እስከ መውደቅ የደረሰች ልጅ ነች። ይሄ የፋይናንስ ድጋፍ ያስፈልጋታል። ችልኝ መንገድ ላይ ወድቃ ተመልካች ያጣች መሆን የለባት። ይሄ እንደጠበቀው ነው። ከዛ በኋላ ለደህንነቱ ድጋፍ ያስፈልጋታል። ይሄ ደግሞ እንዳልኩት አሁን ያለችው አዲስ አበባ ስለሆነ ያለው ከተማ ውስጥ ስለሆነ በአገዛዙ መዳፍ ውስጥ ያለች ስለሆነ በዛ ደግሞ በዛ አውድ ውስጥ ደግሞ የሰብአዊ መብቶች የተከበሩበት የዴሞክራሲ መብቶች የተከበሩበት አውድ ስላልሆነ በሀገር ውስጥ ባሉ ተቋማት ጥበቃ ሊደረግላት አይችሉም። ጥበቃ ሊያደርጉላት የሚችሉት እነዚህ ቅድም እንዳልኩት የዓለም አቀፉ ማህበረሰብ አባላት ናቸው። አንድም ከሞራልም፣ ከዲፕሎማሲም ከፖለቲካም አኳያ አንድም መንግስት በከፍተኛ ሁኔታ እየደጎሙት ስለሆነ መንግስት ወዶም ሆኖ ተገዶ ያዳምጣቸዋል። ይህን ተሰሚነታቸውን እንደዚህ አይነት ጉዳይ ፈጥኖ ማድረስ አለባቸው መድረስ አለባቸው ብዬ አስባለሁ። በጣም ጥሩ ጥሩ ነገሮችን አንስተልኛል። የፈለኩትም ይሄን ነው። ማህበረሰቡ ማድረግ የሚገባውን ነገር በተለይ እሷን የመጠበቁን ነገር በጣም ተግቶ ሊሰራበት ይገባል። እንዳልከው በአገዛዙ ውጅ እጅ ነው ያለችው። እሷን ሀሳቧን ሁሉ ማስቀየር ይቻላል። አይ የተናገርኩት ውሸት ነው፣ ጥቅም ለማግኘት ነው እንድትል ሁሉ ማስደረግ ስለሚቻል ህብረተሰቡ እውነታውን እንዳይሸፋፈን የቻለውን ያክል እንዲያደርግ ማድረግ አለበት። ያልከውን እገዛለሁ እንደው ምናልባት እስክንድር እዚሁ ካገኘው ዘንዳ በተለይ ሰሞኑን ሌላ አፈና እንደዚሁ ተጠናክሮ የቀጠለበት ሁኔታ ታዝበናል እና ከዚህ ጋር በተያያዘም የተወሰነ ሀሳብ ብትሰጠኝ ደስ ይለኛል። እንግዲህ የሚታፈኑትን መታወቂያ ተይዞ መታወቂያ እየታየ ተጎራርጧልና፣ አብዛኛው ነገር አልተሰማኝም። በጣም ጥሩ ጥያቄ። ምንድን ነው አፈናው አሁንም ቀጥሏል። ከሰሞኑም እየሰማን ነው፣ በስፋት አፈና እየተካሄደ ነው እና ይሄ አፈና የሚካሄደው ደግሞ መታወቂያ እየታየ መሆኑ ነው እና ከዚህ ጋርም የተያዘ ነገር እንደው ሀሳብ ምሰጥ ደስ ይለኛል ብዬ ነው። ትክክል ላይ። ባለፈው ሳምንት ብቻ ይህንም ጉዳይ ድርጅታችን በየዕለቱ ነው የሚከታተለው፣ ከመቶ ስልሳ ማያንሱ ዜጎች ናቸው። አማሮች ናቸው ተመርጠው የታገቱት በዚህ በሸዋ ውስጥ ብቻ ማለት ነው እና በእያንዳንዱ ታጋች ላይ በነገራችን ላይ እስከ አንድ ነጥብ አምስት ሚሊዮን ብር ነው እየተጠየቀ የሚገኘው። ይህም እንደዚሁ ቅድም ጠቆም ላደርግ እንደሞከርኩት ዝም ብሎ አማጫያን በሚባሉ ብቻ የሚደረግ አይደለም በመንግስት መዋቅር ውስጥ ባሉ ሰዎች ድጋፍ የሚደረግ መሆኑ ግልጽ መሆን አለበት እና አፈና እንግልቱ ብሔር ለይቶ ማጥቃቱ እንደቀጠለ ነው። በእነዚህ ቦታዎች ላይ በነገራችን ላይ ሰዎች ሲያዙ መታወቂያቸው እየተለየ ነው የሚታገቱት ማለት ነው። በተለይ ከአማራ የአማራ ብሔር ምልክት ነገር ካለ መታወቂያ ላይ ነው ትኩረት የሚደረገው እና አፈናው ቀጥሏል። እርግጥ ይሄንን አፈና ይሄንን ግድያ ይሄንን ጦርነት በተወሰነም ደረጃ ቢሆን ሁን ህዝባዊ ትግሉ የፋኖ ትግል ትንሽ ጋፕ ያደረገው ቢመስልም የተዳፈነ ሰዓት ነው። በማንኛቸውም ሰዓት ላይ ዳግም ከስር መሰረቱ ካልተነቀለ በስተቀር ከስር መሰረቱ ካልተፈታ በስተቀር የተዳፈነ እሳት መልሶ ቦግ ብሎ ብዙ ጥፋት ሊያደርስ እንደሚችል ጥርጥር የለውም። እና ዞሮ ዞሮ ምንድን ነው የሚያመለክተው? ትግላችን ገና ብዙ መንገድ መሄድ እንዳለበት እስከ ዳር ድረስ ግቡን እስከሚመታ ድረስ ጽናት እንደሚያስፈልግ፣ አንድነት እንደሚያስፈልግ ከምንም ነገር በላይ ደግሞ እዚህ በምናደርገው ትግል ውስጥ የፋኖ አንድነት የአማራ ብቻ ሳይሆን ደግሞ የኢትዮጵያውያን ህዝባዊ አንድነት ወሳኝ መሆኑን የሚያመለክት ነው ብዬ ነው ማስበው። ለምን ቅድም እንዳልኩት ይሄ ነገር አሁን አማራ ላይ ያነጣጠረ ቢሆንም ሌሎች መንካቱ ሌሎች ብሄር ብሄረሰቦች ነው ሌሎች ኢትዮጵያውያንም መንካቱ አይቀርም። በአማራ ላይ ስለተነሳ አማራ ተኮር ትግል እየተደረገ ነው እንጂ ይሄ ነገር አማራን ሳይነካ አፋር ላይ ብቻ ወይም ሶማሌ ላይ ወይም ኦሮሞ ላይ ወይም ትግራይ ላይ ማንኛቸውም እንግዲህ ወይም ደቡብ ላይ ያንን ብቻ አማክሎ የተነሳ ቢሆንም ዞሮ ዞሮ ሌላውን መንካቱ አይቀርም ነበር። ዞሮ ዞሮ መጥቶ አማራ መንካቱ አይቀርም ነበር እና በአንዱ በአንድ ህዝብ ላይ የተነሳ የዘር ማጥፋት ጦርነት፣ በአንድ ህዝብ ላይ የተነሳ ብሄር ተኮር ጥቃት በሁሉም ህዝብ ላይ የተሰነዘረ ጥቃት መሆኑ ግልጽ መሆን አለበት ለማለት ነው። ለተነሳንበት ዓላማ ፍትሐዊነት ከዚህ በላይ ማስረጃ ሊኖር አይችልም። ፍትሐዊም ስለሆነ ብሩክ ፍትሐዊም ስለሆነ ያነሳነው ትግል ያነሳነው ጥያቄ ፍትሐዊም ስለሆነ በድል እንደሚጠናቀቅም ደግሞ ምንም ጥርጥር የለውም። በጣም አመሰግናለው። እስክንድር ጥያቄዎች የነኝ ናቸው፣ እንደ ጥያቄዎች አሉ ሀሳብን እንድሰጥ ነው የፈለግኩት። ምናልባት ቀረ የምትለው ነገር ካለ ከዚህ አንጻር እድሉን እሰጥሀለሁ፣ አለዛ በእኔ በኩል ግን ጨርሻለሁ። ቀረ ልል የሚችለው ነገር ለእህታችን ነው። ለደረሰባት እንግልት በድርጅቱ በራሴም ስም በጣም እንድትጽናና ፈጣሪ ከጎና እንዲሆን መመኘት እንፈልጋለን። ጊዜዎች የመከራ ዘመንሽ አልፏል። ከዚህ በኋላ ያለው ነገር ጥሩ ነገር ይጠብቅሻል። ህዝብ ከጎንሽ ነው፣ ህዝብ ከጎንሽ አለኝም በህዝብ በምልበት ጊዜ በኢትዮጵያ ደረጃ ብቻ ሳይሆን ዓለም አቀፉ ማህበረሰብ ራሱ ከጎንሽ እንደሆነ ማወቅ አለብሽ። ድምፅሽ ተሰምቷል፣ ፈጣሪ ሰምቷል። በፈጣሪ በኩል ደግሞ አሁን ይኸው በኢትዮጵያ ብቻ ሳይሆን በዓለምም ደረጃ ተሰምቶልሻል መጨረሻ ላይ ፍትህ ታገኛለሽ። ይህንም መቼም እንዳትጠራጠሪ። አንቺ ብቻ ሰጥቶኝ ከአንቺ ጋር ዋጋ የከፈሉት እንደዚሁ ፍትህ መጨረሻ ላይ ማግኘታቸው አይቀርም። እስከዚያ ድረስ በጣም ከአንቺ ጋር ይሁን ለማለት እወዳለሁ። አመሰግናለሁ ብሩክ። እስክንድር ከልብ አመሰግናለሁ። እግዚአብሔር